እንዴት ናቸው? ቅድስት ነኝ ትንሽ ተጠፋፍተን ነበረ። አሁን ደግሞ አንድ በጣም የሚያናድድ ርዕስ አይቼ የውሃ ሚዲያ ላይ ከአሜሪካን ሀገር እናት ካንታ ነው እንደዚህ ተብላ የወጣች ሴት አይቼ አልቻልኩም። ማውራት አለብኝ ብዬ ነው የመጣሁት። አልቻልኩም። እናቶች ለምንድን ነው እንደዚህ ክርፍፍ የምንለው ለልጆቻችን? እኛ እኮ መኖር ያለብን ራሱ ለልጆቻችን ነው። ማን አለን ካለ እነሱ ለልጅሽ ወተሽ ካልታገርሽላት ልጅሽን ፕሮቴክት ካላደረግሻት አንቺ እናት እናትሽ? ምንድን ነው? አንድ አባት ነበሩ የሚያወሩ እና እንዲህ ሲናገሩ ምን ይላሉ? እናት እኮ እናትነቷ እኮ ጎበዝ እናት፣ ጠንካራ እናት የምትባለው ልጇን ከአይኑ ሳይጎድል አይኑ፣ እጁ፣ እግሩ ከያንዳንዱ ነገር ተንከባክባ ስታሳድገው ነው እናትነቷ ብለው ይላሉ። እና ትክክል እኮ ነው። እናት ከሆንሽ አንቺ እማዬ፣ እኔ እዛ ቤት መሄድ አልፈልግም ኦኬ፣ እቺን ነገር ማር ቦታሽ አስቀምጠሻት አመቻችተሽ ጠጋ፣ ምነው ልጄ፣ እንዴት ነው፣ ለምንድን ነው ምን ተፈጠረ? ሲጀመር ከልጆቻችን ጋር ጓደኛ መሆን አለብን። ጓደኛ ሚስጥረኛ። እኔ ሁለት ወንዱ ልጆች አሉኝ። ልጆች ናቸው፣ ትንንሽ ናቸው። 11 እና የሰባት ዓመት ናቸው። ከትምህርት ቤት ሲመጡ ቁጭ ብለን እቤት ውስጥ ሙሉ ቀን የተደረገውን ነገር እያንዳንዱን እኔም ቀስ እያልኩኝ እንዴ እንትናስ እንትናስ እያልኩ እጠይቃቸዋለሁ፣ በደንብ አድርጌ ስለ አስተማሪያቸው፣ ስለ ጓደኞቻቸው። ሲቀጥል ደግሞ እንኳንስ እዚህ ሀገር መጥቼ ቀርቶ ኢትዮጵያ ራሱ ልጆቼ ከዓይኔ ሲርቁ ደስ አይለኝ። ከትምህርት ቤት መልስ መጥቶ ጓደኛ መጫወት ካለበት እቤት መጥቶ ይጫወት፣ በቃ እቤት መጥቶ ይጫወቱ። የሚያቁኝ ያቁኛል፣ ይናገራሉ። እቤት መጥቶ ይጫወቱ። ከዚህ ውጪ በጣም እንዴ ለምን ለምን ለምን ቢባል አበልጅ ነው ምንድን ነው? ቄስ ነው የሆና ቄስ ቢሆንስ፣ እኔ ምን አገባኝ? ቄስነቱ እኮ ስራው ነው እኮ አይደል? እንዴ ይሄ ማንነቱን እኮ ቄስ ስለሆነ ማንነቱን እኮ አያወጣለትም ከውስጡ። የሃይማኖት አባት ባለፈው ፓስተሩም ሰምታችኋል አይደል? እንዴ ኡስታዞችም ሊኖሩ ይችላሉ። በተለያየ ሃይማኖት ያሉ አባቶች ያንን ከበር አድርገው ብዙ ነገር ሊሰሩ ይችላሉ። እዚ ጋ የሃይማኖቱ ችግር አይደለም። ሃይማኖቱ ትክክልን ነገር እያስተማረን ያለው አይደለ? ግን የኛ ማንነት ነው እዚጋ። መጥፎ ነገር እንድናደርግ የሚያደርገን ይሄ ቄስ ስለሆነ አበልጅ ስለሆነ አይደለም። እሱ አበልጅ ነው፣ ቄስ ነው። ልጅቷን እኔ በቤታችሁ ምን ያህል እንደምወደድ እንዴት ዘመድ እንደሆን ታውቂያለሽ፣ ብትናገሪ ማንም አያምንሽም ብሎ እያለ ግድግዳ እያስደገፈ ሲስማት ጡቷን ይነካታል እንዴ! እንደማቀፍ አድርጎ አሳልፎ ጡቷን ያሻዋል። እንዴ ጡቷን እኔ እኔ እንጂ እንዴት ብዬ እንደምናገር የጥል ሰው አይደለሁም። አልጣላም፣ ከሰው ጋር አልጣላም። በአጠቃላይ ጥል ያለበት ቦታ አልደርስም፣ ግን በልጆቼ ከመጣ ማንንም አልምርም። ማንንም ልጆቼ ጓደኞች አልጌ እኔ አስጠግቻቸው የሆነ ቅሬታ እንኳን ካላቸው ለምን ለምን የእናት የልጅ ወንድሜ አይሆንም ትንሽ ቅር ካለ፣ ለምን ምንድን ነው ችግር አለ ምንድን ነው ንገረኝ፣ እስኪ ያባዬ ምንድን ነው የተፈጠረው ብዬ ቀስ አድርጊ አወጣሁ። ለዛውም ከሆኑ እሷ ፀጉሯን እየሰራኋት፣ ሰኞ ለታ አለች። ቁጭ ብለን ፀጉሯን እየሰራኋት እያወራን ነው። ግን እናቷን ስለፈራች አታምነኝም ብላ ስለፈራች አልነገረቻትም። ትምህርት ቤት ሄዳ፣ እግዚአብሔር ስጣት ጓደኛዋ ናት፣ እንደዚህ ስትነግራት ሄዳ ላስተማሪ፣ አስተማሪው ደግሞ ለፖሊስ ደውሎ የጠራው ፖሊስ ደግሞ ተደውሎ ስትጠራ ኡበር እስከሚመጣ ድረስ እቆያለሁ እንዴት ይሻላል እንዴ ምን ሆን ይሻላል ነቂ አትነቂም እንዴ ሲሪየስሊ እኔ እዚህ ሀገር እያለን አንድ ጊዜ ልጄ ከትምህርት የተደወለ ጠዋትም ሲሄድ ፈተና አለ መሄድ አለብኝ ብሎ ነው የሄደው እንጂ ትንሽ የጉንፋን ነገር ስሜት ነበረው ቅር እያልኩት ነው የሄደው ትልቁ ልጄ ማለት ነው ከዛ ከትምህርት ገና የትምህርት ቤቱን ስሙን ገና ሳየው ስልኬ ላይ ሚይዘው ምጨብጠው ነው የጠፋኝ የሚናገሩትን ነገር ሳልሰባ እኔ ደረጃ እየወረድኩ ነው እንዴ ከትምህርት ቤት ጋር እንደተደወለ ራሱ ስታቂ እንዴ ገና ውበር ባሲዤ እንደዚህ? ምን ጉድነሽ፣ ጉድነሻጭ እናት አደለሽ እንዴ? እንዴ ልጆቹ ስለበዙ ወይ እንትን አለብሽ? ላይክ ተተረፍረፈውብሻል ልጆቹ። አንድም ይሁን አስርም ልጅ ይኖረሽ ችግር የለውም። ልጅ ልጅ እኮ ነው እንዴ። ኢትዮጵያ ራሱ ሆኜ ልጄ ኪንደር ጋርደን እያለ ማለት ነው ትልቁ ልጄ ከህቴ ጋር ነን እቤት ተደውሎ አሞታል ብላ አሞታል ስትል በባዶ ነው ተነስቼ ሮጥኩት። አሞታል ያመሞከው ትንሽ ነገር ነው። አስታወቀው ምግብ ሲበላ ከዛ በባዶ እግሬ ስሮጥ እህቴ ጫማ ይዛ ነው የተከተለችኝ። አስፋልት ተሻግሬ ታክሲ ውስጥ ገብቼ እሷም ዘላ ገብታ ነው ጫማ ይን ያደረኩት። ገና የትምህርት ቤት ስልክ ቁጥር ስታይ አትበረግግም እንዴ? ይሄ ኤውሮፕ ነው አሜሪካ ነው የእብድ ሀገር ነው። አገሩ በያቅጣጫው የሚሰማው ነገር የባሰ የባሰበት ነገር ነው። ልጆቻችን እኮ ከአይናችን የሚርቁት እዛ ትምህርት ሲሄዱ ብቻ ከሆኑ አይደል እንዴ? በዛ ላይ ደግሞ ፍርድ ቤት ስትሄድ አብረሻት አለመሄድሽ ፕሮቴክት እኮ በምንም ወይ አላደረግሻትም። በምንም ወይ እንዴ እሷ በቴክስት የምትደራረገው ከጠበቃው ጋር ወንድሟ ነው የሚደዋወለው ምናምን እ አንቺ ማነሽ? አንቺ እኮ ልጇ ልጅ እናት እኮ ነሽ። እናት እምዬ እንዴ ከነስምሽ የእናት ምትክ እንዴ ምን እየጠበቅሽ ነው እንዴ? አለሁልሽ አይዞሽ፣ እኔ እናትሽ አለሁልሽ ብለሽ ከስር ከስር ኤቭሪደይ ልክ ቅርታ ፍርድ ቤት ቀጠሮ ሲኖራት ተከትለሻት እየሄድሽ ጭራሽ አንቺ ከሰውየው ሚስት ጋር ተደዋውለሽ ትዞሪያለሽ፣ ከተማ ትሄጃለሽ፣ በየቦታው ሰው ራሱ ተናዶበት የነበረው ሰው። ምን አገባን ታዲያ እነሱ ጓደኛሞች ከሆኑ ምን ነሳሪ ነው ልጅ ከሚስቱ ጋር? ጭራሽ ከዛ በኋላ ቢወጣሽ ውስ እንዴ ጥርቅምክም አድርገሽ አዘጊያቸውም እንዴ፣ እንዴ ምን ጉድነሽ አንቺ? ሲሪስ ምን ጉድነሽ ልጅሽን እኮ ነው ልጅሽን እኮ ነው፣ አይደል እንዴ የአብራክሽ ግፋይ ናት። አንደኛ ነገር በዛ ሰዓት ላይ ልጆችሽን ይዘሽ እንቀርገሽ ይዘሽ ሄደሽ ይዘሽ መመለስ መብላትም መጠጣትም ካለባችሁ። ሲቀጥል ደግሞ ምንድነው እኔ ያልገባኝ ነገር እኔ የምፈልገው ማለት ነው፣ በዓል ይሁን ገናም ይሁን ፋሲካም ይሁን አዲስ ዓመትም ይሁን ምንም ይሁን ባለንበት አገር ልጆቼ የኛ የቤታችን የሆነ ባህል እንዲኖረ እንፈልጋለሁ፣ የራሳችን የሆነ ሁሌም የምንከተለው እንጂ አባ ቤት እንሄዳለን እያሉ ማታ ከዛ ብለው ወደዛ ከዛ ዛው ታድሮ ተበልቶ ተጠጥቶ፣ ነገ ደግሞ እዚህ ምንድን ነው? የራስሽ የሆነ እኮ የምታስተላልፍላቸው ነገር ሊኖር እኮ ይገባል። አይደል እንዴ ለልጆችሽ። ወንዱ ልጅ ሰባት ዓመት ነው። ንስሐ እንዲገቡ ልጆቹ ንስሐ አባት ያስፈልጋቸዋል ብለዋል። እሱን ያለሽ እሱ ካለሽ በጭራሽ አይሆንም። እማዬ አመንሽው አውቆ ነው እኮ እያለሽ ልጅ፣ ለምንድን ነው እንደዚህ ያልከው? አባት እሳቸው እኮ እንደዚህ ናቸው፣ አባት ናቸው ኮ ትልቅ ሰው ምን ያየው ነገር አለ። እንዴት ብለሽ ነቃ ብለሽ አትጠይቂ? ምንድን ነው ክርፍፍ አድርጎሽ እያልሽ የምታወሪው እንዴ? ከልጆችሽ ሽ በላይ ማናለሽ? አንቺም፣ አባትየውም እኔም፣ የሆነ ሰዓት ላይ ጭራሽ ስለ አባትየው ማውራት ማውራትም አቁመሻል። በቃ አንቺ ነሽ እኔ ሄጄ እንደዚህ አድርጌ በቃ ባስ ይዘሽ፣ እነሱ ናቸው ትምህርት የሚያደርሱልሽ ልጆችሽን አትነቂም እንዴ እየሰለጠን ሀገራለ እንደ ያለሽው እንዴ ኬት ነው የመጣሽው? እንዴ እኔ እኔ በጣም በጣም ተናድጄብሽ ነው ያዳመጥኩት። ሙሉን በቃ ያዳመጥኩት ተናድጄ ነው በጣም ተናድጄ እና በቃ ቆይ ተደፍራስ ቢሆን ይች ልጅ እንዴት ነበረ የምትወኙ? አይ ደፈሯት በቃ እሳቸው ቤትን በላ ነበር እያልሽ ነው የምታወሪው ቁጭ ብለሽ። እግዚአብሔር ነው ያወጣት እች ልጅ እንዴ የፈለገ ቄስ የፈለገ ቄስ የፈለገ ጳጳስ የፈለገውን ይሁኑ፣ እኔ አያገባኝም ልጄን ነው በቃ ልጄን ነው። ድንበር ነው የዘለለው እንደ ሄደው ጡቷን እየነኩ ሳሙን እንደዚህ ሆንኩኝ። አንቺን እኮ ስላላመንሽ ነው ሚስጥሯን አሳልፋ ለሌላ ሰው የሰጠችው። እኔ የኛ የቤታችን በቤታችን ስናድግ እኔም ወንድሞቼም እህቴ ሚስጥረኛችን እናታችን ናት። ለእናታችን ነው ኤቭሪቲንግ ልጅ ሆኜ የራሱ ስለ ቦይፍሬንድ ስለ ወንድ ጓደኞች፣ የትምህርት ቤት ምን ቁጭ ብዬ ለእናቴ ነው የምነግራት በቃ እናትሽ ሚስጥረኛሽ ካልሆነች አስቢ እስኪ ሚስጥርሽ እኮ ደጅ ነው። ለምን ለምን እች ልጅ ደጅ አውጥታ ለምን ታውራ? አሁንም እኔ ልጆችን እያስተማርኳቸው ያለሁት ይህን ነው መተው ሁለቱም ቁጭ ብለን ስንጫወትም ምንም ስናደርግም እቤት ውስጥ የራሳችን የሆነ ጊዜ ሊያስበል እዚህ ሀገር አሁን ልደት ሲከበር ይሄዳሉ ልጆቹ ካላወቋቸው አልካቸውም የራሳቸው ጉዳይ አደለም እኮ እንደዚህ ቅሬላቸዋል ምና እንደ ካላወቋቸው አልካቸው መሆን እነሱ እኛን በደንብ ስለሚያውቁ ይልካሉ ልጆቻቸውን የልጆቼ ልደት ሲሆን እኛ ጋር ይመጣሉ። በቂ ቦታ አለ፣ በጣም ትልቅ ጋርደን አለን። እደጅ ነው የሚከበረው ልደት። ይጥሩ አስርም አስራ አምስትም ልጆች ይጠራሉ ለልደት ጊዜ ከዛ በላይ የሚመጣሉ። በደምብ ይከበራል። መጫወት እማንተና ጋር ሄጄ ልጫወት እንደዚህ ሲል፣ ምን እንጥራው፣ እዚህ ቦታ አለ አይደለ? በብዛት ትልቅ ቦታ ያለው ሰው የለም እዚህ ሀገር። ላይክ እዚህ እኛ አካባቢ የልጆች ጓደኞች አሉት። ወደ ከተማውን ነው ደግሞ፣ ወደ ገጠር ውስጥ ያለ ነው እና ላይክ ጥራቸው እዚህ ተጫወቱ፣ ኳስ ብትጫወቱ ብትዘሉ፣ ትራምፖሊን ያለ ሴቲንግ፣ ይሄ ሻውክል ይባላል። ሁሉም ነገር አለ ግቢያችን ውስጥ። ጥራቸውና ነፃ ናችሁ እዚህ ተጫወቱ። እኔ የሚያያያችሁ እንደዚህ ሰራላችኋለሁ። ምናምን ቢቄሰ በቃ ቤት ላችኋል እና እዚህ መተው ልጆቹ ጭራሽ እንደው መቼ እንምጣ እንደ ቅዳሜ እንምጣ እንደ እሑድ ብለው እነሱ ነው የሚጠይቋቸው። አልፈልግም ልጆቼ ካይን እንዲርቁ። የማ ቤተሰብ ምን እንደሆነ ኤቭሪቲንግ አላቅም። ስለዚህ ልጆቼን እዚህ ሳያቸው ነው ፕሮቴክት ላደርጋቸው የምችለው። ሰው ቤት ሄዶ አባት ይሁን እንደሚያደርግ አውቃለሁ። ወንድም ምን እንደሚያደርግ በምን አውቃለሁ። አላደርገውም ስለዚህ፣ ጭራሽ እያደራችው ሙዝዝ ሌሊት ቤተክርስቲያን ሲሄዱ ወንዱ ልጅሽ ከአንቺ ከእሳቸው ጋር ነው የሚሄደው። ከቄሱ ጋር ሲሄድ በመንገድ ላይ የሚናገሩት ውስጥ ጸያፍ ንግግር እየሰማ ልጁ አእምሮ ውስጥ አስቀምጦታል ያንን ንግግር እና ይልሻል እኮ። ግን አንቺ ለምን ልጄ ለምንድን ነው እንዲ ያልከው ብለሽ ገፍተሽ ፑሽ አላደረግሽ ልጆቹ ነፃ እንዲሆኑ። ዘግይተሽ ነው የነቃሽው። አሁንም ቢሆን እንደ ለምንድን ነው እናቶች እንንቃ እንጂ እናቶች፣ ሴቶች በአጠቃላይ በቃ ልጆቻችንን ጓደኞቻችን ሊሆኑ ይገባል። ሲሪየስሊ፣ እጅግ በጣም ተናድጄባት ነው የሰማኋት። በጣም ተናድጄባት በቃ እኔ እና እየሰማሁም ማለት ነው፣ ከፍቼ ቪዲዮን ስራ እየሰራ ነው። እንዴት እንዴ! መልስ መልስ ላታለው ላይክ እንደዚህ አደረገ። እንዳት እንዴ! በቃ በጣም ተናድጄ ኢሞሽናል ሆኜ ነው በቃ እንትን እያልኩ የነበረው እንዴ። ልጆቻችንን ኢቨን ኢቨን ኢትዮጵያ ራሱ አሁን ደግሞ ኢትዮጵያ መጥቷል እንጂ ተባለ ፎቶ ከዚህ በፊትም ተናግር ያለን ነገር ፎቶ ትደብቃላችሁ እንዲህ አይነት ወንጀል የሰራ ሰው አሁን ይሄ ሰው በቃ እየተቀደሰ ሰው ነው ላይክ የተቀደሰ ነው ይባለው መልካም ሰው ነው የቤተክርስቲያን ሰው ነው ተብሎ ከአሜሪካ የመጣው ተብሎ እንግዲህ እዚህም ቤተክርስቲያን ያገለግላል ያሻሽልሻል ያንቺንም ልጅ ኖርማሊ ፎቶ ራሱ እንደዚህ አይነት ወንጀል ቄስም ይሁን ኡስታዝም ይሁን ፓስተርም ይሁን ፎቷቸው እንዲወጣ ነው የምፈልገው እኔ በግሌ ማለት ነው ወንዶች ራሱ እነዚህ ኖርማል ወንዶች ሆነው ራሱ እንደዚህ አይነት ሴት ላይ ወይም ወንድ ላይ ጾታዊ ጥቃት እያደረሱ ያሉትን ወንዶች ፊታቸውን ብለድር የሆነ ኢንተርቪው እንደዚሁ ከዚህ በፊት ፊቱ ተሸፍኖ ነው በቃ የእሱ የወጣው። ለምን ሌላ ሴት እንዲያጭበረብር እየለቀቅላችሁለት እኮ ነው። በቃ አይታሰርም፣ በቃ ቢታሰርም ብር ተከፍሎ ይወጣል። በቃ ያጭበረብሩ ያወጣሉ፣ ይወጣሉ። ሲወጣ ምንድነው የሚያደርገው ሰውዬ? ኤግዛክት ሴምቲንግ ነው የሚያደርገው እኛ ራሳችን ፕሮቴክት እያደረግነው ነው። ከበር እያደረግንለት እኮ ነው በቃ እዚችው ሰፈር ውስጥ እሱ እኮ ነው እንዲያደረገው እሱ እኮ ነው ከሰፈርሽ ወጥቶ ያደርግልሻል የሚፈልገውን ነገር። አሁን ኢትዮጵያ ሄዷል። ኢትዮጵያ ነፃ ነው፣ ነፃ ነው። ማን ያውቀዋል ኢትዮጵያ ሰውዬ ምን እንዳደረገ? ሚስቱ ባሌ እኮ እንዲያደረገ ብላለች? ሰው አታወራ። አሃ እንዴት ታወራለች እንዴ? ልጆች ውስጥ ኖ ማንም አወራ። እሱ የተከበረ ነው። ጭራሽ ከአሜሪካ ነው የመጣው። ከውጭ ለመጣ ሰው ደግሞ እኛ ኢትዮጵያውያኖች በጣም አሸብሻቢዎች ነን። እና ፎቶ ቢወጣ ነው የምመርጠው አሁንም ቢሆን የፈለገ ነገር ቢሆን ልጆቻችሁን ፕሮቴክት አድርጉ፣ ፕሮቴክት አድርጉ። ሲሪየስሊ ልጄ እንደዚህ ሆነ ብሎ ከመውጣት ዛሬ ነው አንቺ ለልጅሽ ጓደኛ መሆን ያለብሽ። ለልጅሽ ፈርታሽ እንድትነግርሽ ሳይሆን አቅርባሽ እማዬ ዛሬ እኮ እንዲተፈጠረ ብላ እንድታወራልሽ ነው እንጂ ማድረግ ያለብሽ ፈርታሽ ሳይሆን ወዳ ፈቅዳ እንድታወራልሽ ነው ማድረግ ያለብሽ። እያስፈራራሻ ሳይሆን ማን ነው እሱ፣ ለምንድን ነው ማን ይጻፍልሽ ቴክስ፣ ማን ይደወልልሽ ሳይሆን ማለት ነው በጓደኝነትና በፍቃድ ነው ማውራት ያለባት። ስለዚህ ባካችሁ ሴቶች ንቁ። ለማንኛውም ቻው፣ ሰብስክራይብ አርጉኝ እባካችሁ።